በቃ ማንኛውም ቢሆን ትምህርቱን መተው አለብኝ። ሙካ ትምህርት ነው ምንድ መተው አታውኝ ስንት ጊዜ አልስማማም አለ። በምስጋና እያመሰግናለሁ ስራ ነው። እኔ በቃ ትምህርት ማቆም አለብኝ። ለምን እኔ እንደዚያ ስራ ይስራል? ሙካ፣ ቢዝነስ መስራት አለብኝ። ቢዝነስ መስራት አለብኝ። ስራ ቢዝነስ መስራት አለብኝ። ስራ ይሄ ትምህርቱን ትቼ ሌላ ቢዝነስ መስራት አለብኝ። በቃ ማንኛውም ትምህርቱን መተው አለብኝ፣ ሙካ

አሁን ማለት ነው፣ እንሂድና አሳይሻለሁ የሆነ ነገር። ከዛ በኋላ ትምህርቱን ልስራ ትምህርቱን ልማር ወይ ስራ ልስራ የሚለውን ነገር ትወስኛል። በቃ እንሄዳለን፣ ወስድሻለሁ የሆነ ቦታ። ከዛ በኋላ ሙካ ሄዳለሁ በይኝ እና ከዛ በኋላ እናወራለን በስርአት እሺ። ትምህርቱን ትሰራለች ወይ ቢዝነስ ለምን ቢዝነስ ሰራለው እንደምልሽ ይሽ አሳይሻለሁ እኔ ትምህርት መተው የሚባል ነገር ሄደን እንይ መጀመሪያ ቢዝነሱን ማለት ነው ትምህርቱን እተዋለው ከዛ ሄደን ትምህርቱን መተው እኔ አልስማማም የምትሰሪው ነገር ካለ ትምህርትሽን ጨርሰሽ ነው የምትሰሪው እንሂዳ እሺ እኔ አሁንም እኮ ሄደን ማለት ነው እኔ ከዛ በኋላ አንቺ

ሰላም፣ እንኳን በሰላም መጣችሁ፣ ነው ወደ ቴምር ሪል እስቴት። ሰላም፣ እንዴት ናችሁ? እንግዲህ ሙካዬን ይዣት መጥቻለሁ። ያለውን ነገር እኔ ከምነግራት አንቺ እንድታሳውቂያት ይዣት መጥቻለሁ። እሺ፣ በጣም ጥሩ። አረፈ በሉ እንግዲህ። ወደ ቴምር ሪል እስቴት መቶ መጥቶ ቴምር ሳይበሉ መሄድ የለም ቴምር በስልክ አውርተን ነበረ ያለውን ነገር ደግሞ አንቺ እንድትነግረት ይዣት መጥቻ በጣም ጥሩ። ወደ ሰርፕራይዙ ከመግባቴ በፊት የራሴን ላስተዋውቃችሁ። እየሩስ ባለው የቴምሬል እስቴት የሽያጭ አማካሪ ነኝ። ወይ አሜሪካ እና ካናዳ የሚገኙ ሁለት ደጋግ ኢትዮጵያውያን ደንበኞቻችን የሞካ አድናቂዎች ናቸው። እየገነባን ከምንገኘው ሱቅ ውስጥ አንዱን ገዝተውላታል። እንኳን ደስ አለሽ! እኛም በጣም ደስ ብሎናል። ለበደንግ ወይ እንደዚህ አይነት ነገር አይገባኝም። እግዚአብሔርን አመሰግናለሁ። እግዚአብሔር ይመስገን፣ ክብር ለመድኃኒዓለም ሊሆን ይበልጥ ነገሮች ለሙካም ግልጽ እንዲሆንላት ቴምር ማነው? እስካሁን ቴምር የሰራቸው ስራዎች ምንድናቸው? የሚለውን ብትነግሪኝ። ቴምር ሪል ስቴት በኮንስትራክሽን ዘርፉ አስር አመታትን ያስቆጠረ ወደ ሪልስቴት ሴክተሩ ደግሞ ከገባ ሰባተኛ አመቱን ይዟል። በሰባት አመት ጊዜ ውስጥ የተመረጡ ቦታዎች ላይ ስድስት ፕሮጀክቶችን ገብቶ ያስረከበ አንጋፋ ድርጅት ነው። ይህም ማለት መማለት ነው። በአንድ አመት ጊዜ ውስጥ አንድ ፕሮጀክቶችን አስረክቦ ያለ ድርጅት ነው። ምንም አይነት የዴሊቨሪ ችግርም የለበትም ማለት ነው። ቦታው አሁን ሱቅ፣ ለእኔ የተሰጠኝ ቦታ ሱቁ የት ነው ቦታው የሚገኘው? በመሀል ፒያሳ ከአድዋ ሙዚየም ፊት ለፊት ላይ ነው። 4798 ካሬ ላይ ያረፈ እጅግ ዘመናዊ ቅንጡ ሞላው ማለት ነው በውስጡም በቂ የመኪና ማቆሚያ ሁለት ቤዝመንቶችም ያካተተ ነው። አራት ሊፍቶች አሉት። ባካፕ ጀኔሬተሮች አሉት። በየወለሉም ከ18 በላይ መታጠቢያ ቤቶች አሉት። በቂ የውሃ ታንከር፣ ተንቀሳቃሽ ሊፍቶችን ያካተተ እጅግ ዘመናዊ ሞል ነው። ለእናንተ የተሰጣችውን ፍሎሩን ወደኋላ አመጣበታለሁ። አጠቃላይ ዋጋዎቹን ለመናገር ያክል ግራውንድ ላይ ሰባት ሚሊዮን ነው። ጠቅላላ ዋጋው፣ ቅድመ ክፍያው ደግሞ 2.8 ሚሊዮን ብር ነው ማለት ነው። አንደኛ ፍሎር ላይ 5.5 ሚሊዮን ብር ነው አጠቃላይ ዋጋው፣ ቅድመ ክፍያው ደግሞ 2 ሚሊዮን ብር ነው። ሁለተኛ ፍሎር ላይ ደግሞ 4.8 ሚሊዮን ብር ነው ጠቅላላ ዋጋው፣ ቅድመ ክፍያው ደግሞ 1.5 ሚሊዮን ብር ነው። ሶስተኛ ፍሎር ላይ ደግሞ 4.2 ሚሊዮን ብር ነው ጠቅላላ ዋጋው፣ ቅድመ ክፍያው ደግሞ 1.2 ሚሊዮን ብር ነው። አራተኛና አምስተኛ ፍሎር ላይ ደግሞ ጠቅላላ ዋጋው 3.9 ሚሊዮን ብር ሲሆን ቅድመ ክፍያው ደግሞ 900 ሺህ ብር ነው ማለት ነው። ለኛ የተሰጠን እሙካ አንደኛ ፍሮ ላይ ያለው ሱቅ ነው እና በጣም የሚፈለገው በጣም ምርጥ ቦታ ላይ ያለው ሱቅ ነው ለኛ የተሰጠን። እኛም ሱቅ የመክፈት ሀሳቡ ነበረን፣ እንደ እንዳጋጣሚ ይሄንን እድል አግኝተን ነው በጣም ነው ደስ ያለን። እና አሁን እዛ ቦታ ላይ ቢዝነስ ስንከፍት ይበልጥ አዋጭ የሚሆንበት ቦታ ላይ ነው ያለው ሱቃችን ቢዝነስ በደንብ የሚዘዋውርበት ያለበት ቦታ ላይ ነው ወይ ሱቁ ያለው። እንግዲህ ፒያሳ ከመርካቶ ቀጥሎ ግዙፍ የንግድ ማዕከል እንደሆነ ይታወቃል። እዛ አካባቢ ወደ 30 ደቂቃ ወስዳችሁ ዞር ዞር ብትሉ የህዝቡን ብዛት ማየትም ትችላላችሁ። በተጨማሪም ደግሞ በአዲስ አበባ ከተማ አስተዳደር እየተገነባ ያለ ከ18 ሺህ በላይ መኪኖችን ማቆም የሚችል ግዙፍ ተርሚናል እየተገነባ ነው። ያ ማለት ምን ማለት ነው? እኛ ሱቁን እንገነባለን፣ ገቢያችሁ ደግሞ የሚሆነው ተርሚናሉ ነው ማለት ነው። ሱቁን የምንረከበው መቼ ነው? አሁን ፒያሳ የመልሶ ማልማት ሂደት ላይ እንደሆነ ይታወቃል። ከኮሪደር ልማቱ ጋር ተያይዞ ኮማንድ የምንደረገው በአንድ ዓመት ከስድስት ወር ከተርሚናሉ ጋር እኩል እንድናስረክቧችሁ ነው ማለት ነው። ስለዚህ ከአንድ ዓመት ከስድስት ወር በኋላ ነው የምትረከቡት ማለት ነው። በጣም ደስ ይላል። በአንድ ዓመት ከስድስት ወር ነው እንግዲህ የምንረከበው እና ሱቁን አሁን በዚህ ጊዜ ውስጥ በየቀኑ ነው ዋጋ የሚጨምረው የእቃዎች እና ቢጨምር፣ ይሄ የምትሰሩበት የሲሚንቶ ብሎኬት ቢጨምር፣ እኛ ላይ የምንጨምረው ዋጋ ይኖራል? እናንተ የምትጨምሩት ዋጋ ከእንደገና፣ አሁን ከተከፈለው ክፍያ ውጪ እኛ የምንከፍለው ክፍያ ይኖራል? እንግዲህ ድርጅታችን ቴምር ሪል ስቴት ከሌላው ለየት የሚያደርገው ይሄ ነው። አግሪመንታችን የሚሆነው በኢትዮጵያ ብር ነው። እንዲሁም ደግሞ ምንም አይነት የማቴሪያል ጭማሪም ቢደረግ እኛ ከተዋዋልንበት ውጪ አንድን ብር አናስጨምራችሁም። በጣም ደስ ይላል። እና አሁን እነሱ ለእናንተ ነው ሙሉ ክፍያ የከፈላችሁ ወይስ ለእኛ ብሩ ልከውልን ነው እኛ ለእናንተ የምንከፍለው? ድርጅታችን ቴምር ሪል ስቴት ሶስት አይነት መንገዶችን ነው ያስቀመጠው። አንደኛው እዚህ ሀገር ውስጥ የሚኖሩ ደንበኞቻችን ቀጥታ ቢሮ መተው። የሚዋዋሉበት ሁኔታ ነው ያለው። ሁለተኛው ደግሞ ለዲያስፖራ ደንበኞቻችን ውጭ ሀገር ለሚገኙ እዚህ መምጣት ለማይችሉ በውክልና ወኪል እዚህ የሚኖራቸው ከሆነ በውክልና አግሪመንቱን የምንጨርስበት ሂደት ነው ያለው። ሶስተኛው ደግሞ ምንም አይነት ወኪል የማይኖራቸው ደንበኞች እዛ ሆነው በስዊፍት ኮድ አካውንታችን ብሩን ካስገቡ በኋላ አግሪመንቱን በዲኤችኤል የምንልክበት ሁኔታ ነው ያለው። እናንተ እዚህ ስለምትገኙ ቀጥታ ብሩን አስገብተውልናል በስዊፍት ኮድ አካውንታችን። እናንተ አግሪመንቱን መፈራረም ነው የሚሆነው ማለት ነው። እንግዲህ ከአንቺን የሚወዱ ሁለት ደጋግ ውጭ የሚኖሩ ወንድማማቾች ለአንቺ ይሄንን አድርገውልሻል። አንቺ ደግሞ የእናትነት ምርቃትሽን ለነሱ ስጫቸው። እሺ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ፣ ዘመናቸው ሙሉ ይባረክ፣ እድሜ ይስጣቸው። በጣም ነው የማመሰግነው። ይህንንም ድርጅቱንም እነሱንም ሁሉንም አመሰግናለሁ። እግዚአብሔር ይስጥልኝ፣ እድሜ ይስጥልኝ። በልጆቻቸው ያገኙት እነሱም ቤት ማለት ቀላል ነገር አይደለም። ሱቅ ማለት ከባድ ነገር ነው። የሰጡኝ ነገር ጥሩ ነገር ነው እና ጥሩ ነገር ያገኙ ጥሩ ነገር ይቅጠማቸው። እኛም በጣም ደስ ብሎናል ሙካ በነገራችን ላይ ሱቆችን ብቻ አይደለም እየገነባንና እየሸጥን የምንገኘው አፓርትመንቶችን በተመረጡ ቦታዎች ላይ እየሸጥን እንገኛለን እሱንም ልገዙላት የምትፈልጉም ለራሳችሁ መግዛት የምትፈልጉም ተመልካቾች ካላችሁ አያት በሚገኘው ሳይታችን 80 ፐርሰንት ግንባታቸው የደረሱ አፓርትመንቶችን በካሬ 69 ሺ ለሚከፍልም እየሸጠን ነው። እንዲሁም ግንባታ ላይ ያሉ አፓርትመንቶችን ደግሞ በካሬ 57 ሺ እየሸጠን ነው። ከ87 ካሬ ጀምሮ ባለሁለትና ባለሶስት መኝታ አፓርትመንቶችን ነው እየሸጠን የምንገኘው። እንግዲህ ስክሪኑ ላይ በምታዩት ስልክ ደውላችሁ የእናንተ ማድረግ ትችላላችሁ ማለት ነው። ሙካዬ እንግዲህ ቀላል ነገር አይደለም፣ ሱቅ ነው የተሰጠን። እና የተሰማሽ ስሜት ምንድን ነው? ደስ አላለሽ? እኔማ ደስ ብሎኝ ነው ያለሁት። መናገር ሁላ አቅቶኝ ነው ያለሁት። እንደውም በምስጋና ያመሰግናለሁ። እውነት በጣም አመሰግናለሁ። እግዚአብሔር ይስጥልኝ፣ ከፍ ያርግልኝ፣ በጣም ከፍታ ይስጥልኝ፣ መድኃኔዓለም ይስጥልኝ፣ እግዚአብሔር ይስጥልኝ። ድንግል ማርያም እመቤቴ የጌታዬ እናት ትምላላቸው። እኔም በጣም ነው ደስ ያለኝ። ቴም ሪል ስቴትን ሱቁን እንደ ስጦታ ስለሰጠን በግሌ ማመስገን ፈልጋለሁ። እሙካንም እንዲህ ደስተኛ ስላደረጋችሁልኝ አመሰግናለሁ። እና ይሄ ሱቅ የግላችን ለመሆን አሁን ከኛ የሚጠበቀው ምንድን ነው? ያው እንዳልኩሽ ብሩም ገቢ ተደርጓል። ከእናንተ የሚቀረው እንግዲህ አግሪመንቱን መፈረም ብቻ ነው የሚሆነው ማለት ነው። እሙካ እዚህ ጋር ትፈርማለች። እሙካን ብለው በሚመጡ ደንበኞች ደግሞ እስከ 25 ፐርሰንት የሚደርስ ቅናሽ አስቀምጠናል። ይደውሉልን። እሺ፣ ለመንገዳችሁ እንዲሆናችሁ